ዝም ብዬ ተኝቼ ነበር እና ተከትሉ ወጣ። እሱም ሳይ አይመጡም ሳይ አይመጡም እኔ እኔ እንትን ካልኩኝ። ደግሞ ልጅቷ እናቴ ቤት ፊት ለፊት ነው፣ እናቴ ቤት ሄዳ ትጫወታለች። እኔ ከተኛውም ተኛው ስራዋን ከጨረሰች እንትን አልላትም። ከዛ በቃ እኔ እዛ ሄዳ ይሆናል እሷ ብዬ አይ አይመጣም፣ እሱም ማን ደውሎለት ነው የወጣው አልኩኝና ስወጣ የለም ከዛ ወጣሁና ግዴታ መጠየቅ ያለብኝ እናቴ ቤት ነው። ልጅቷን እዛ ትሆናለች ብዬ ስሄድ አረ የለችም እኮ አለች። ከዛ በኢየሱስም ስም ቆይ ስቲ ስወጣ ደግሞ የኔ ቤት ወደ ሽንት ቤት መሄጃ አካባቢ ነው። ወደዛ ጋር ስሄድ ድምፅ ሰምቻለሁ። ከዛ እናቴን ስጠይቃት አረ የለችም እዚህም አለችኝ። በኢየሱስ ስም አልኩና ተመልሼ፣ ከኔ ቤት በኋላ ደግሞ አንድ ሜትር የምትሆን ቀጭን መንገድ አለ ሲሄድ ወደዛ እዛ ከፈትኩኝና ሽንት ቤቱ ስገባ እዛ ድምፅ የለም። አይ በቃ የሆነ ድምፅ ሲሰሙ ነው ወደዛ እንትን ያሉት አልኩኝና ወደዛ ስዞር ድምፅ ሰማሁ። የእሷንም የእሱንም የሆነ በቃ የሚሰቀጥጠሽ ድምፅ ሰማሁ። ከዛ በኢየሱስም አንተ በእናት በአባቴ ግቢ ታወርደኛለህ ብዬ እሱን ስጮ ካምፓቸው በብዛት እንትን የሚለው ካምፕ ነው የእነሱ ስራ እንትንም ስላለው በብዛት እዛ ነው እንትን የሚለው ወደዛ ሮጦ ገባ። ከዛ ሮጦ ገባ እናቴም አየች ያንን ነገር። ምን ብለን እንናገር? ሌሎቹ ቤተሰቦቻችን ወንድሜ ማርድ ስለሆነ አባቴ ማርድ ስለሆነ መስማት የለባቸውም። በቃ እናቴ ዝም በያልኩና ዝም አለን። እነ ያልኳትኝ ፈልገሽ ነው ስላት፣ አይ አይደለም፣ አስገድዶኝ ነው። አይ እንግዲህ አስገድዶሽ ከሆነ እኔም ምስክር ሆንሻለሁ እናቴ ምስክር ትሆንሻለች፣ እከሳለሁ አልኳት። ከዛ እኔ ጠዋት ተነሳሁኝና ሕፃናትና ሴቶች ጉዳይ ክስ ሄድኩ፣ ከሰስኩኝ። ልክ መጥሪያ ያንኑ ቀን መጥሪያ ተሰጠኝ እንዲመጣ ተብሎ ሳይ አይመጣም። ያን ቀንም ሁለተኛም ቀን ሆነ ሶስተኛም ቀን ሆነ። በአራተኛው ቀን ግዴታ መጥሪያው መስጠት ስላለብኝ ሄድኩኝ እንትን ማለት ነው ሜክሲኮ ዋናው ቢሮ ያው የህግ አካልም ስለሆነ ግዴታ ራሴ ከሰጠሁትኝ የሆነ ጥቃት ሊያደርስብሽ ይችላል ራስሽ አትስጪው ብለው ሜክሲኮ ዋናው ቢሮ ሄድኩኝ እና አስጠራሁትኝ ከዛ እንትን አልኩኝ እሱን ሄድኩኝ እና አስጠራሁትኝ ሳስጠራ ያሉት ጓደኞቹ ሁሉ የመጀመሪያ ቀን እንትን ያሉኝ ሁሉ በቃ አይ እንደዚህ ቦታ ላይ ከተናገርሽ እኮ ለስራው ጥሩ አይደለም ለስራው ጥሩ አይደለም አሉ እናም ሄድኩኝ ተመልሽ፣ እኔ መጥሪያውን ሰጥቼው መጣ። ሲመጣ ሙሉ ልብሱን ለብሶ የፖሊስ ልብሱን ለብሶ ነበር የመጣው። እንደዚህ እንደዚህ እንደዚህ እንደዚህ ታሪኩ አለው እና ጀመረለት። እሱ እንደዚህ ብላለች እንደዚህ እንደዚህ ብሎ ሲጀምርለት፣ ያውን በእናት በአባቷ ግቢ እንዴት እንደዚህ አይነት ነገሮችን ታደርጋለን? እንደውም ጥሩ ሴት በመሆኗ እንጂ ሌላ ሴት ብቶ እንደዚህ አትታወቅም ይሉታል። እዛ ስንት ይቁረጥልሽ ሲሉኝ፣ የህግ እንትን ውስጥ እስኪጣራ ድረስ እሱ ያቅሙ የሚችለውን ይቁረጥልሻሉ እኔ ደግሞ ያው እንትን ስላልኩኝ፣ ስምንት መቶ ብር ያን ጊዜ በጣም እንትን ነው። ሁለት ሺህ ስምንት ላይ ስምንት መቶ ብር ለሁለት ልጆች ቆርጦልኝ ተመለሱ። ከዛ ምን ምን ምን ትሰጪዋለሽ? የቤት ንብረት ልብሱን ይውሰድ ሌላ ነገር ግን አልሰጠውም ብያቸው መጣን። መጥቼ ልክ ግቢ ውስጥ ስገባ እንደዚህ እንደዚህ በቃ ይሻለኛል፣ ሰላም ይሻለኛል ብዬ ስል ያም በቃ እናቴም ወንድሜም 800 ብር እሺ ብለሽ እንትን ብለሽ የመጣሹ ምን ልትሆኚ ነው? 800 ብር ሊያኖሩሽ ነው ብለውኝ፣ ይዙኛል ከዛ በቃ ከዛን ቀን በኋላ ልነግርሽ አልችልም። እንትኑ ሽማግሌዎች ይልካል፣ ሌሎችም ይመጣሉ። ከዛ እኔ ያው ግድ ያክስቴ ልጅ መጣች፣ ያክስቴ ልጅ መታ በቃ ይሄ ሁሉም ነገር እንዲኖ አላላትም ለሷ። በቃ ታረቁ፣ ለልጆችሽ ስትይ አብረሽ እንትን ብለሻል ብላኝ ትቼ ሁሉንም ነገር የወዴን በወዴ አድርጌ በቃ ሌሎቹ ግን እንዳይሰሙ ብዬ ተውኩኝ። አብረን ድጋሚ አሁንም እሷ አስማምታን ሁሉ ድጋሚ ሆነን ያቺ ልጅ ልክ እሱ እንትን ማለቱን ስትሰማ ዶክመንት አላት። ኢቭን እንትኗን ራሱ አልወሰደችም፣ ልብሶቿን ሁሉ አልወሰደችም። ከዛ በኋላ ነው እሱ ወንድ ማለት እሷ ልክ ካየሻቸው በኋላ ከባልሽ ጋር ያንን ነገር ሲያደርጉ ካየሽ በኋላ አምጣፋች ከቤትሽ ወጣች ወይስ በቃ ያን ቀን ቃል ትሰጫለሽ ብያት፣ ቃሉንም ሳትሰጥ እሷ ሄደች። ጭራሽ ማለት ነው ወጣች ከቤትሽ። በቃ ወጣች። ወጣት ልብሷን ይዛ ነው የሄደችው? አዎ ልብሷን አልያዘችም ጭራሽ አልያዘችም። አዎ ጥላ ሄደች። ከዛ በኋላ ልክ ልወልድ አካባቢ የሆነ በቃ ሰባት ወር ስምንት ወር ሰባት ወር ስምንት ወር አካባቢ የቅድሚያውን እንትን ታይቶልሻል፣ የሆነ እንትን የምትደረጊው ምርመራ አለ። ከሱ ጋር እንሄድ ስለው አልሄድም ብሎ ነበረ መጀመሪያውንም ማለት ነው። ከዛ ስታይ አለብኝ ኤች አይ ቪ ፖዚቲቭ እንደሆንኩ ተነገረኝ። በቃ ግድ መድኃኒቱን አሁን ከእናት ወደ ልጅ መጀመር ስላለባት ግዴታ መጀመር አለባት ተባልኩኝ። ጀመርኩ ነው ጀምሬም፣ ያው በቃ ስልሽ፣ በቃ ለልጆቼ ስል ነው ከዛ በኋላ ያለውን ነገር እኔ ቤተሰብ ምን አልፈለኩትኝ እነሱ የሚያውቁት ኢቭን አባቴ የሚያውቀው ወንድሞቼ የሚያውቁት በሌላ በቤተሰብ ጉዳይ እንደተጣላን እንጂ በእሷ ጉዳይ እንደተጣላን አያውቁ። ከዛ በቃ እናቴ ብቻ ናት የምታውቀው፣ እናቴ ብቻ ናት ማለት ነው። ይሄው እንደዚህ እንደዚህ አይነት ነገር ተፈጥሯል አልኳትኝ። እስካሁን ድረስ ማለት ነው ፀፀት ይሁን አይደለም እና እናቴን እንድታቀ በቃ ማወቅ ስላለባት ያው ብዙም ከኔም ጋር እንትን ስል ስለምትል ይሄው እንደዚህ ያለብሽ ተባልኳልኩና ነገርኩኝ ለእናቴ አሁን፣ ሌሎቹ አያቁም። 65 ኪሎ የነበርኩት እግዚአብሔርን ነው ምልሽ፣ ሰላሳ ዘጠኝ ኪሎ አሁን ላይ በጣም ወርጄ ማለት ነው ያ ደግሞ አባቴ ወንድሞቼ በቃ በጣም ይጠይቁኛል። ምን ሆንሽ ነው? ቤት ውስጥ የሆነ የምትበደው አለ ወይ? እንደዚህ አይነት ነገር አለ ወይ? ምንድን ነው እንዲህ የምትሆኙ ሰውነትሽ እያለቀን ወይ? ሙሉ ምርመራ አርጌ ይሉኛል፣ እነሱ ማለት ነው። እሱ ግን አሁን እሱ አምሮበት ጭራሽ አምሮበት። እኔ ያው ለእኔ ፈርሞልኝ መድኃኒቱን እንድወስድ እንትናለኝ እንጂ ህይወትሽ የዘላለም ጸጸት ነው ለኔ? እንትን ያለኝ እናትና አባቴ ባይጣሉ ረብሻ ባይፈጠር የሆነ የምትወሰኛቸው ነገሮች ተስተካክለሽ የሆኑ ቢያንስ ቢያንስ አንቺ ማውቀሽ ብዙ ነገሮችን ተረዳርተሽ የምትል የምትይበት ነገር ውስጥ ትገቢያለሽ። ይሄ ነው አይባልም፣ በሽታም ምንም መምጫው መንገድ አይታወቅም። እና ልጆቼ እግዚአብሔር ይመስገን በህክምናም ስለሆነ ልጆቼ ነጻ ናቸው። እኔ ግን ወጣትነቴን እንትን አላልኩም ወጣትነቴን እንኳን እንደዚህ ቀብጬ ሁሌ ምለዋለሁ። እሱንም ግን መውቀስም አያስፈልግም። ከሆነ በኋላ እግዚአብሔር የወደደውን ያደርጋል ብዬ እኔም በጸጋ አኖራለሁ ለልጆቼ መኖር ስላለብኝ እና ሀውዬ ከእኔ ብዙ ነገር ያስተምራል እሱ አለበት ከእሱ ነው እንጂ ሌላ እኔ ያ ዴትም ቦታ ሄድም ም ያውቃል እሱ አዎ ምን አለ በቃ እንዳለበት ሰ ነገር ይበናች ከሆነ በኋላ ነኝ ከሆነ በኋላ ጭራሽ እንደውም እንትን ቢሉ ከሆነ በኋላ ምንም ራስሽን እንትን ማለት እንጂ ምንም የሚመጣ ነገር የለም። በቃ የሆነውን በጸጋ ተቀብለን ማለት ነው። በመልከስከሱ ይቅርታ። በቃ አሁን ላይ እንደውም ትንሽ በፊት የወልሽ በፊት፣ ኦርቶዶክስም ነበረ ይጠጣም ነበረ። አሁን ላይ ግን እኔ ሳይ እኔ እኔ አሁን እምነቴን ቀየርኩ በቃ ስለ እሱ አይመለከተኝም ብዬ እንትን አምነት ቀየርክኝ እኔ በጌታ ፕሊስ ማሪ እሺ እሺ ታይጣቀስ እምልሽ ማለት ነው እሺ ስላላወቅሁ ችግር የለውም ረዳትሽን ረዳትሽን የቤት ውስጥ ረዳትሽን ነገርሻት ግን ይሄ ነገር እንዳለባችሁ እሷም ተመርምራ መድኃኒት እንድትጀምር የለችም ኬት አግኝቼ ሀቡዬ ኬት ኬት ላገኛት እግዚአብሔርን አዎ ስልኳም የለሽም ነበር የለኝም፣ የለኝ ሁሉ በጊዜ ብታቅሷም መድኃኒት መውሰድ እንድትጀምር እኮ ነው። እኔም ደስ ይለኛል ያው እኔም እኔም በግድ ያው ትንሽ ነው እንዲ አቋሚ እንዲወር ሰውነቴ በአንዴ ሰውነቴ እንዲያልቅ ራሱ ያደረገኝ ውስጥሽ ልክ እንደሰማሹ የመቀበልን ትንሽም ይወርዳል። የዛኑ ያህል በጣም ነው እንትን ያልኩትኝ። አሁን ላይ ደግሞ አሁን ላይ የአራት ቱር ነፍሰ ጡር ነኝ። ወልጄ ማለት ነው አራስ ነኝ። አዎ አብረን ሆነን አራት ልጆች፣ በፊት ሁለት ልጆች ነበር። ይቅርታ አድርጌለት ተመልሶ አልሰማሽኝም? ሀዊዬ ይቅርታ አድርጌለት ተመልሶ ወደ ቤት ሽማግሌ ላከ ምናምን ነው። ይቅርታ አረብኩለት ቀጠልን። አላልሽም በፍጹም። ታሪኩ ላይ ከልቤ ነው። እያዳመጥሽ ያክስቴ ልጅ በሞተቹ እናቴ ይዤሻለሁ። በቃ ለልጆቹ ስት ይቅርታ አድርጌ ብላኝ፣ ይቅርታ ተደራርገን እቤት ተመልሶ ከዛ በኋላ ያስጀመረኝ እራሱ እሱ ነው መድኃኒቱን ወዲያው ትጀምር፣ በቃ መጀመሪያ አለባት ፈርምላት ተብሎ ሲሰጥ፣ መጀመሪያ ላይ ሚዋስ ያስፈልጋል። ለምን እንዳታቋርጪ ምናምን ማለት ነው። ፈርሞልኝ እሱ አስጀመረኝ። ከጀመርኩ በኋላ ስንኖር ስንኖር፣ ሶስተኛ ልጄን ወለድኩኝ። ሶስተኛ ልጄንም መድኃኒቱን እየተጠቀምኩኝ ነፃ ናት። አራተኛ ልጄ ላይ ግን በጣም አሁን በጣም ጭራሽ እየወረድኩኝ ስለመጣ ስፎሬ ሁለት መቶ ሀያ አምስት ስለገባ ከኖርማል ሰው ኖርማል የሚባለው ከሺ ምናምን በላይ ነው። የበሽታ የመከላከል አቅሙ ከፍ ያለ ሲሆን ማለት ነው። እሱም በጣም የወረደ ስለሆነ እግዚአብሔር ይመስገን ጤነኛ ልጅ እንድትሆንልኝ እናንተም ዱ አድርጉልኝ፣ በእናንተም በእምነታችሁ ማንኛውም ሰው ማንኛውም በቃ ኦርቶዶክስ፣ የትኛውም የሁሉም አሁን እርጉዝ ነሽ አራተኛ ልጅ አሁን አራተኛ ወይ ልጄ ወይ ልጄ አራስ ነኝ አራት ወር

ከዚያ ከሆነ በኋላ እሱም ሄዶ ሌላ ሰውም እንትን ከሚል ሌላም ነገች እንትን ከሚል በቃ ለልጆቹም አይል ነኝ ለኔም ደግሞ በቃ ደግፎኝ እንዲኖር ነው። እግዚአብሔር ካለልኝ ደግፎኝ እንዲኖር አይዞሽ እንዲለኝ ከጎኔ አሁን ላይ የምፈልገው እንጂ የሆነ ነገር የፈሰሰ ውሃ አይታፈስም አብዬ ያ እና አሁን በቃችሁ ልጅ ወይንስ ገና የመውለድ ሀሳብ አላችሁ? ከዚህ በኋላ ወይ አብዬ እነዚህን ያሳድግልኝ። ለምን አሁን ከዚህ በፊት ብሆንም ጡት ነው የምሰጣቸው ለልጆቼ። አሁን ላይ ግን ተከልክዬ የጣሳ ወተት በኢትዮጵያ ኑሮ አይቻልም። እሱን ስለምሰጣት አልችልም። ይሄን ራሱ አራስነት ይሄን ራሱ ብዙም ተኝቼ አላሳለፍኩኝም። ያው የጎንዳ ስራ ሰራ ነበር በፊት ብዬሻለሁ። ያንንም ምናምን ስለከሰርኩኝ አሁን ላይ ያ ሀሳብ የለኝም። በቃ እግዚአብሔር እነዚህን ያሳድግልኝ። ከምንም መነሳት እችላለሁ። ካልሲ ምንም ምንም፣ ትንሽ በአቅም ኖሮኝ ካልሲ ምንም በር ላይ ንግድ በጀምር በቃ እግዚአብሔር ከረዳኝ ያንን ብቻ ነው እንጂ በቃ አልፈልግም። ከዚህ በኋላ ያሉኝን ያሳድግልኝ እና ለመጀመር ታዲያ ምንድነው ችግርሽ? የገንዘብ እጥረት ነው? አዎ ያ ነገር ስለሌለኝ አሁን መነሳት አለኝ።

ክሊን ዮር ኖስ እና በሁሉም የሰው ልጅ ባህሪ ሃይማኖቱ ሃይማኖቱ ባህሪውን አይገልጽም። የሰው ልጅ ባህሪ ና ሃይማኖቱ የተለያየ ነገር ነው። ከእያንዳንዱ ሃይማኖት ጥሩ ሰው አለ፣ መጥፎ ሰው አለ። ከእያንዳንዱ ሃይማኖት የሚዋሽ፣ የሚሰርቅ፣ የሚጠጣ፣ የሚዘሙት ምናምን የሚናገጥ ትዳሩ ላይ አለ። ኢትናት አባውት ሪሊጅን አባውት የሰውየው ፐርሰናሊቲ ነው የሰውየው ባህሪ ነው እንጂ የሃይማኖት ጉዳይ አይደለም፣ የባህሪ ጉዳይ ነው። ከሁሉም ሃይማኖት የሚጠጣም ማይጠጣም አለ የሚሰርቅም ማይሰርቅም ሚዋሽም አይዋሽም አለ። እና ሃይማኖት ቃሱ በፍጹም እዚህ ቤት እኔ ሃይማኖት አካውንት ነበርሽ፣ ንገሪያቸው እና እዚህ ውስጥ ሶስት ሺ አራት መቶ ሰው አለ። ከዛ ውስጥ አንድ ደግ አይጠፋም፣ አንድ ሁለት ደግ የሚያግዝሽ፣ አምስት ሺ አስር ሺ ብር የሚያግዝሽ አይጠፋም። እንድትጀምሪ ቤት በቤት ውስጥ ሆነሽ ጨርቃ ጨርቅ እንድትሸጪ፣ ልብስ ነው መሸጥ ይፈልግሽው በልብስ የልብስ ልምድ አለኝ እኔ በልብስ ነው ስሰራ የነበረው። እሺ እንትን በይ አካውንት ወንበር ሽ ምገሪያቸውና መስራት የምትፈልጊ ነገር የሚያገዝሽ ሰው ካለ እንዲያገዙሽ። እሺ አንድ ሺ ኦኬ፣ ኮመንት ላይ እንዳይጽፉ ያዙ ራሳችሁ ጋር አንድ ሺ አገዙ። ታሳዝናለች። ኤች አይ ቪ ፖዘቲቭ ናት እሷም ባለቤቷም። እናም የአራት ልጆች እናት ናት። እና ቤት ውስጥ ሆና እየሰራች እራሷን ማገዝ ትፈልጋለች እና ያቅማችሁን አድርጉላት። ግን በእናትሽ ልጅቷን ይሄ ጉዳይ ከሆነ ስንት ዓመት ሆነ? ልጅቷን መድኃኒት ብትጀምር ብታ ምክንያቱም አለማወቋንጂ ባወቅሽ ሰዓት ኖ ባወቅሽ ሰዓት አፈላልገሽ አግኝተሽ ያደረግ ሽለት እሱ ማግጦ ከሰራተኛሽ ጋር ኤች አይቪ ኤድስ አምጥቶብሽ ይቅርታ አድርገሽለት ሽለት አብረሹ እየኖሽ ሁለት ወልደሻል ከሱ። ስለዚህ ያቺ እሱን የማገጠበሽን ይቅርታ ካደ አብራ የማገጠችው ሴት የቤት ሰራተኛሽን አፈላልገሽ፣ እኔ በጣም ፈልጋለሁ እግዚአብሔርን ኬት ላገኛለጂ ብለሽ ብትነግሪያት፣ ይህኔ ሳታቅ አልፎ ሞታም ሊሆን ይችላል ሳታቅ ቅርሽ ብታቅ መድኃኒቱን ትጀምራለች። ላገኛት አልቻልኩም አ ላገኛት አልቻልኩም። ቢያንስ ቢያንስ እሱን እራሱ ማለት ነው ነው ስልክ ቁጥር የላትም። እኔ እኮ ሳላስብ ቀርቼ ጭንቅላት አለኝ እሱ እንደዚህ እያወቅህ እንኳን የኔ ብዬው ይሄን ሀል ካደረገኝ እሷ ምንነቴን አታውቅም ግን ግዴታ ተያይዘን እንጥፍ አይደለም። ባገኛት ደስ ይለኛል። እግዚአብሔር በሚያውቀው የውስጤን ማለት ነው። ባገኛት አሁንም አሁንም መራሱኔ ባገኛት ክርስቶስን ወስጃት ራሴ ለምን ራሴ እንደ ቆምኩ ለልጆች አሁን ላይ ያቸዋሉ። እሷም ህይወቷን ብትቀጥል እንደ ማንኛውም ሰው የሆኔ ማምኘበት እየኖርኩ ነው መኖር ትችላለች ያሳዝናል ህይወቷን አበላሸባት። እሷ ያላገባች ያልወለደች በቤት ሰራተኝነት ራሷ የምታስተዳድር ሴት፣ ወደፊት ስንት ህልም ያላትን ሴት ህይወቷን አበላሸባት። አስቢው። ልክ ልታገባ ጥሩ ባል አግኝታ ልታገባ ስትል ስትመረመር ጎዘት የሆኗ ያቀባት። ቤቱ ስረሻ ተጎጂ እሷ ነው። እሺ እንትን የአካውንት ነምበርሽን ንገሪያቸው። እንዲሁ የሚያግ አንድ ሺ ሀያ አንድ አስራ ስድስት ለእሱ ስጠይቅ ምን አለች ታዲያ አዲስ ያወጣችው ቁጥር የሚያውቀው ካለ አልኩትኝ እኔ አንተም ቢሆን አሻሽተሃትም ከሆነ እንደገና ደግሞ እንደዚህ እንትንም ካለች መጀመርም ካለባት ትጀምር ራሷን ትወቅ ብዬሽ ስል በፍጹም እኔ አላውቅም ነው ያለችው ትን አላውቅም የማውቀው ነገር የለም ያለው ኔ ነኝ እንደውም ቀድሜ የወጣሁት አይደለሁ ወይ እኔ አላውቅም ነው ያለኝ የት ሄድ የት ሄድ የማውቀው ነገር የለም ማለት ከዚህ በኋላ ግን መከላከያ ብትጠቀሚ ጥሩ ነው። እጠቀማለሁ፣ አቡዬ። በተረፈ የመከላከያ እንትኑ ደግሞ ከበ ከሚቆራረጠው ከኔ ነው ከሷ ከማን ነው የሚቆራርጠው? እሷ። ኦኬ። ኢትዮጵያ ስላለች ኔትወርኩ ነው። እሺ። ለላይ እየተቆራረጠች ነው ኔትወርክ ይሆናል። እሺ፣ በቃ ሺ አካውንት ነበርሽ። ለሶስተኛ ጊዜ ንገሪያቸው እና ይጪ። እሺ፣ አንድ ሺ። እሺ፣ አይ አንድ